ኛው ጥያቄ ረመዳን ላይ ከባለቤቴ ጋር ዑምራ አድርገን ነበረ። የዚያን ሌሊትም አብረን ነበር ያደርነው። ሰዎች በጣም ሐራም ነው አይቻልም አሉን። ይህ እንዴት ይታያል የሚል ጥያቄ ነው። ለዑምራ ኢሕራም አድርጋችሁ ዑምራውን ሳታጠናቅቁ ነገ ልታደርጉ ዛሬ ማታ ከሆነ አብራችሁ ያደራችሁት፣ አብሮ ማደር ሲባል ግንኙነት ማድረግ ከሆነ አዎ ትልቅ ስህተት ነው፣ ሐራም ነው። አብሮ ማደር ሲባል አንድ ክፍል ነገር ግን ምንም አይነት ስሜታዊ ንክኪ ሳይኖር ከሆነ የታደረው ይሄም ችግር የለም። ዑምራ ባደረጋችሁበት ምሽት ቀን ላይ ዑምራ ተጠናቅቆ ማታ ከሆነ አብራችሁ ያደራችሁት ሁሉንም ነገር ማድረግ አብሮ ማደር እንደ ባልና ሚስት አልጋ ላይ ማሳለፍም ይቻላል። ዑምራ አድርገን ነበር የሚለው ቃል ዑምራው እንዳለፈ ነው የሚያሳየው። ዑምራው ካለፈ ከተጠናቀቀ በኋላ ማታ አብሮ ማደር ሐራም አይደለም። በጣም ሐራም ነው ማለት ትልቅ ስህተት ነው። ዑምራው ካለቀ በኋላ ከሌላ ሀገር አንድ ሰው ዑምራ ኢህራም አድርጎ ነው የተው መካ ደርሶ በጊዜው ደክሞት ዑምራውን ማድረግ ስላልቻለ ተኝቼ አድሬ ነገ ጧት አደርጋለሁ ቢል ይሄን ነው ይባልና ሚስት ግንኙነት ማድረግ አይችሉም። በስሜት መነካካት አይችሉም። አንድ ክፍል ግንብሮ ቢያድሩ ችግር የለው። ዑምራው ካለቀ በኋላ ከሆነ በጣም ሐራም ነው የሚባለው ይሄ አይነቱ ንግግር ነው በጣም ሐራም ነው የሚባለው ያለ እውቀት መናገር ስለሆነ ከዑምራ በኋላ ከሆነ ግንኙነት ማድረግ አብሮ ማደር ችግር የለውም። ከዚያ በፊት ከሆነ በስሜት መነካካት እስከሌለ ድረስ አንድ ክፍል አብሮ ማደሩ ችግር የለውም። ሌላኛው ጥያቄ ሀጅ ሰርቼ የነበረ ዑምራና ጠዋፍ አሞኝ ሳላደርግ ሌላ ጊዜ ሄጄ ላደርግ ስል የሐጅ ወር አልቋል አሉኝ ምን ማድረግ አለብኝ የሚል ጥያቄ ነው። ዑምራ ከሐጅ ጋር ካልተቆራኘ ፊተኛው ጊዜ ማድረግ ይቻላል። ጠዋፍ የሚለውን በተመለከተ ጠዋፈል ኢፋዳ፣ ጠዋፈል ሀጅ ወይም ጠዋፈ ዚያራ የሚባለው ትልቁ የሐጅ መሰረት የሆነው አስረኛው ቀንና ከዛ በኋላ የሚደረገው ጠዋፍ ከሆነ ጥያቄው እስካሁንም የሕራም ላይ እንዳለ ነው የሚቆጠረው። ምክንያቱም ጠዋፈል ኢፋዳ አስረኛው ቀን የዒድ ቀንና ከዛ በኋላ የሚደረገው የሐጅ መሰረት የሆነው የሆነ የሚደረገው ጠዋፍ የሐጅ ሩክን ነው፣ የሐጅ ትልቅ መሰረት ነው። ያለሱ ሐጅ የለም፣ በምንም መልኩ አይቀርም። ታዲያ የጎደለው ጠዋፍ ይሄ ከሆነ ግለሰቡ እስካሁንም ኢህራም ላይ ሐጅ ላይ እንዳለ ነው የሚቆጠሩ። ምንም በሐጅ ምክንያት የሚከለከል ነገር ሳያደርግ ከሆነ እስካሁን ያለው በጣም ሩቅ ነው። ይሄ የመሆኑ ዕድል ጠባብ ነው። ጥፍሩን ቆርጦ ሊሆን ይችላል፣ ጸጉሩን ቆርጦ ሊሆን ይችላል፣ ባለትዳር ከሆነ ግንኙነት አድርጎ ሊሆን ይችላል። እንደ አይነት ነገሮች ከሌሉ ኢህራምንም ያበላሽ ምንም ነገር ካልተደረገ በኢህራም ምክንያት የተከለከሉ ነገሮች ምንም ካልተደረጉ ተመልሶ ጠዋፍ ማድረግ ብቻ ይበቃል። እንደዚህ አይነት ነገሮች ተደርገው ከሆነ ጠዋፉ ከማድረግ በተጨማሪ መሕዙራት፣ የተከለከለን በሐጅ ምክንያት የተከለከለን ጥፋት የፈጸመ ሰው የሚቀጣውን ቅጣት መቀጣት ይኖርበታል። እርድሶ ምስኪን ማብላት፣ ሌሎችም እንደ ጥፋቱ አይነት ይለያያል። ይህን ሁሉ እዚህ አጭር ፕሮግራም መዘርዘር አይቻልም። ምናልባት ግንኙነት አድርጎ ከሆነ ሐጁም ይበላሻል። ለጊዜው እነዚህ ተንጠልጥሎ የቀረው ሐጅ በኡምራ ተጠናቆ ቀጣይ አመት ሙሉ ሐጅ ማድረግ ግዴታ ይሆናል አንድ ግመል ከማረድ ጋር እነዚያን ነገሮች ከሌሉ ጠዋፍ ብቻ ከሆነ የቀረው የቀረውም ጠዋፈል ኢፋዳ የሚባለው ጠዋፍ ከሆነ አሁን ማድረግ ይችላል። የምንለው የጠዋፈል ኢፋዳ ወቅቱ በምንም የተገደበ አይደለም በሚሉ በርካታ ዕለሞች አስተያየት ተካሄደውን እብኖ ሩሽድ ከተለያዩ አይማዎች እንደ ጠቅሱት፣ እብን ቁዳማ ሶሒሕ እና ትክክለኛው ይሄ ነው እንዳሉት፣ ብዙሀኑ የፍቅ ሊቃውንት ዘንድ ጠዋፈል ኢፋዳ ጊዜው የተገደበ አይደለም። ምንም እንኳ የተወሰኑት ዝልሕጃ ወርስ ያልክ ጧፈ ሊፋ ጊዜም ያልቃል የሚል አቋም አላቸው። ስለዚህ የሐጅ ወር ስላለቀ አሁን ማድረግ አትችልም እያሉ ሰዎች ይህን ሁለተኛውን አስተያየት በመያዝ እና በመከተን ድል ሕጃ ካለቀ የሐጅ ጊዜ ያልቋል የሚል አቋም አላቸው። ነገር ግን የሐጅ ጊዜ አልቋል የሚባለው ሐጅን ለመነየት ነው ከድል ሕጃ ዘጠኝ ከአረፋ ቀን በፊት ወይም ከዛ ቀን ጀምሮ ኢሕራም ያደረገ ሰው ሐጅ ውስጥ የገባ ሰው የሐጅ ጊዜ ያልፎበታል አይባልም። በቀን የተገደቡ ነገሮችን በቀናቸው በጊዜያቸው ማጠናቀቅ ይጠበቅበታል። በቀን ያልተገደቡ ነገሮች በሱ ኃላፊነት ሊቆዩ ይችላሉ። በየትኛውም ጊዜ ሊያደርጋቸው ይችላል ተብሏል። የጎደለው ጠዋፍ ጠዋፉል ወዳዕ ከሆነ መሰናበቻ ጠዋፍ ከሆነ በርካታ ፊቅህ ሊቃውንት ባለመቻል፣ በመታመም ባለመቻል ይቀራል የአውራ ባደም ላይ ላለች ሴት እንደሚቀርላት ሁሉ ተብሏል። ነቢ ሰላት ወሰላም አንዳችሁ ከመካ ሲወጣ መጨረሻው ከካዕባ ዙሪያ ጠዋፍ ማድረግ ይሁን የመጨረሻ ተግባሩ ብለዋል። ይህ ትእዛዝ የአውራባ ደም ላይ ለሆኑ ሴቶች እንደሚቀርላቸው ይቅር እንደሚባሉ ተነግሯል። በአውራባ ደም ምክንያት ሴቶች የመሰናበቻ ጠዋፍን መተው እንደሚችሉት ሁሉ በበሽታ በህመም ምክንያትም አንድ ሰው ማድረግ ካልቻለ መተው ይችላል። ከመውጣቱ በፊት ከመካ ከመውጣቱ በፊት እስካልዳነ ድረስ ሴት ልጅም ከመካ ከመውጣቷ በፊት እስካልጠራች ድረስ እንደሚባል፣ ስለዚህ በህመም ምክንያት ከሆነ ይቀራል። መምራውን ሌላ ጊዜ ማድረግ ይቻላል። ባይሆን የተወሰኑ ሌሎች የፊቅህ ሊቃውንት ሀይብ ላይ ያለች ሴት ብቻ ነው የመሰናበቻ ጠዋፍ ይቀርላታል የተባለው፣ በሽተኛ ለሆነ ሰው ይህ አልተባለም እና ተመልሶ ይህን ጠዋፍ ማድረግ ነው። በምን ሁኔታ ማይችል ከሆነ ዋጅብን በመተው አንድ እርድ ግዴታ ይሆንበታል ብሏል። እርቆ ካልሄደ ተመልሶ አሁንም ጠዋፉን ጠዋፈል ወዳን ብቻ ማድረግ ነው። ጠዋፈል ወዳ የመጨረሻ የሐጅም የዑምራም ስነስርዓት ስለሆነ የትኛውም ጊዜ ማድረግ ይቻላል። እንዲህ ነገር አጥፍተሃል ቅጣት አለብህ አይባልም። ከመካ ካልወጡ ጊዜው ምንም ቢረዝም ጠዋፈል ወዳዕ ብቻ ነው የሚደረገው። ከመካ ከወጡና ተመልሰው ከመጡ ግን የዑምራ ይሕረም ተደርጎ ዑምራ ተደርጎ ጠዋፍ ሳዒ ተደርጎ ከዛ በኋላ ነው የመሰናበቻ ጠዋፍ የሚደረገው ተብሏል። ይህን ሁሉ ማድረጉ በጣም የሚከብድ ከሆነ እርድ ብቻ በማረድ ክፍተቱን መሙላት ማስተካከል ይቻላል። ሌላኛው ጥያቄ